ሰሓቦች ለረሱል ሰለላሁ አለይሂ ወሰለም የነበራቸው አክብሮትና ፍቅር። ብስሚላ፣ አልሐምዱሊላህ፣ ወሰላት ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ በአንድ ወቅት ይህን የቁርኣን አንቀጽ ያወርዳል። ያ አዩሃ ለዚነ አመኑ ላ ተርፈዑ አስዋተኩም ፈውቀ ሰውቲ ነቢይ። እናንተ አማኞች ወይ ድምፃችሁን ከነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ድምፅ በላይ ከፍ አታድርጉ ይላል። እንዲሁም እርስ በርሳችሁ ስትነጋገሩ አንዱ ለአንዱ ድምፁን ከፍ የሚያደርገውን አይነት ነብዩም ጋር ስትመጡ በዛ ልክ ድምፃችሁን ከፍ ማድረግ የለባችሁም ብሎ ይላል። ይህ የቁርኣን እንቀጽ ሲወርድ መጨረሻ ላይ ዛቻለሁ አን ተሕበጠ አዕማሉኩም ወአንቱም ላ ተሽዕሩን በማታውቁበት መንገድ የሰራችሁ ተኸይር ስራ፣ መልካም ስራ እንዳይሰረዝባችሁ ጥንቃቄ አድርጉ የሚል ቁርኣን እንቀጽ ይወርዳል። ይህ የቁርኣን እንቀጽ ተከትሎ አንድ ሰሃቢ ነበርም ሳቢት ምን ቀይስም ይባል ይህ ሰሓቢይ በተፈጥሮ ድምፁ ከፍ የሚል ሰው አይደለ፣ እንደዛ ነበረና፣ ይህ ቁርአን አንቀጽ ሲወርድ ድምፅን ከፍ እያደረኩኝ ስለሆነ ስራዬ ከሚበላሽብኝ በሚል ቤቱ ገብቶ ቁጭ ይላል። ነቢያችን ደግሞ ሰለላሁ አለይሂ ወሰለም በባህሪያቸው ሁልጊዜም ሰሓቦቻቸውን ይከታተሉ ነበረ። እናም ዛሬ የታለ ሳቢት ብን ቀይስን አጣወት፣ አጣውትሳ የለም ሳ ብለው አሉ። ከሰሓቦች ውስጥ ከእሳቸው ጋር አጠገብ ከነበሩት ውስጥ አንዱ እኔ አጣሪቸውለት ልምጣ ብሎ ፍለጋ ይሄዳል። ቤቱ ያገኘዋል። ቁጭ ብሎ ያለቅሳል፣ አንገቱን ቀርቅሮ። ምን ነው? ለምን ታለቅሳለህ? ምኖን ክስለው ተው። እባክህ ሥራዬ የተበላሽቷል። ከስሬ ያለው የእሳት የጀሃነም ኛ ብሏል። ኧረ ምን ማለት ለምን ትላለ? ይኸው አላህ በቁርአን እንዲህ ብሏል። ይሄ ቁርአን ቀጽ ወርደዋል። እኔ ደግሞ ድምጼን ዝቅ ማድረግ አልችል። ኖርማል ስናገር ድምጼ ከፍ ይልብኛል ብሎ ይለዋል። እንግዳውስ ብሎ ነብዩ ጋር ተመልሶ መጣ። እየተላከው ሰው መጣና ለረሱል ሰለላሁ ዐለይሂ ወሰለም አገኘው ሳቢት ኢብኑ ቀይስ ቤቱ ቁጭ ብሎ ያለቅሳል፣ ፈርቷል፣ ደንግጠዋል። የጀሃነም ነኝ እያለ ነው ብሎ አላቸው። ለምን አሉት። ድምፁ የሚያውቁትን ድምፁ ከፍ ስለሚሄድ ድምፁን ከፍ በማድረጌ ይሄ ወንጀል ይገጥምኛል ብሎ ሰግቷል ብሎ አላቸው። የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም እንግዲውስ፣ በል ሂድና ንገረው፣ ምን አንተ ለስተ ምን አህል ናሪ ወኢነማ አንተ ምን አህሊል ጀና፣ አንተ በፍጹም የጀሃነም ሰው አይደለህም፣ አንተ እኮ የጀነት ሰው ነብለ ንገረው አሉ ረሱል ሰለላሁ ዐለይሂ ወሰለም። ውድ ወንድሞች እህቶች፣ ለረሱል ሰለላሁ ዐለይሂ ወሰለም አክብሮት ሲኖረን ፍቅር ሲኖረን፣ ሀያ ሲኖረን አላህ ሱብሓነሁ ወተዓላ የጀነት አደርገናል ማለት ነው። ይህ ሰሃቢይ ወዱ አይደለም ፈቅዱ አይደለም እንዶ ሲናገር ድምጽ ከፊልበት ነበርና ይህን ሀያ አድርጎ ቤቴ ቢቀመጥ ይሻረኛል ብሎ ባለበት የጀነት እንደተበሰረ ማለት ነው። በምኑ በሐያው በአክብሮቱ በፍቅሩና ለነብዩ ሰለላሁ ዐለይሂ ወሰለም ላይ ይጠብቅ የነበረው አዳብ ስርዓት ነው። ሁላችንም ለነቢያችን ሰለላሁ ዐለይሂ ወሰለም ፍቅር አክብሮትና ሀያ ሲኖረን አላህ ሱብሓነሁ ወተዓላ ይህን ማረግ ለኛም ይሰጥናል ብለን ክጅላለን። ሁላችን በያለንበት ለረሱል አክብሮትና ሀያ ይኑረን። ለረሱል ሐያ ከምናረግበት ነገር ውስጥ አንዱ ለሱናቸው፣ ለአስተምሮቶቻቸው ሐያ ማድረግና ሱናቸው መተግበር ማክበር አንዱ ነብዩን ከማክበር ከመውደድ ከማፍቀር ውስጥ ነውና በዛ ላይ ሁላችሁም እንሰማራላለሁ። ወጅዛኩም الله خير وشكرا والسلام عليكم ورحمة الله